ከደረ ስራ አፈናቅላኛለች ማለት ነው እና የአይኔ ሙሉ አምጣልኝ እንደዚህ አንቃለት የነበረ አገላጋይ የሌለበት አረብ ሀገራት ላይ ሆናችሁ መዳም ቤት ለሁለት ለሶስት የሚተሰሩ እህቶቼ ባካችሁ ይህንን ቪዲዮ እስከ መጨረሻው አዳምጡት። ለሌሎቹም እህቶቼ እንዲደርስ ላይክ ሼር አድርጉልኝ ማለት ነው ጥንቃቄ እንዲታደርጉ እና እቺ ልጅ ላይ የደረሰው ነገር እናንተም ላይ እንዳይደርስባችሁ ከዚህም በፊት ብዙ ተናግሬ ያለው፣ ግን ዛሬም እዤላችሁ መጥቻለሁ። እባካችሁ ላይክ ሼር ማድረጋችሁ ነው አትርሱ። አሰላሙ አሌይኩም ወራህመቱላይ በረካቱ። ክርስቲያን ጎኖቼም ሰላም ብያለው። ሀባይቢ እንዴናችሁ? ሰላምናችሁን የጋሁሉ፣ ሰላም ነው ላስሆነ ታላ በያላችሁበት ሰላማችሁን ያብዛልኝ አላህ ስብሐ ወተዓላ ሀገራችንን ሰላም አድርግልን ያልኩ እንደተለመደው በአዲስ ስዱ መጥቻለሁ ማለት ነው። መግቢያ ላይ እንደነገርኳችሁ አረብ ቤት ሆናችሁ መዳም ቤት ለሁለት ለሶስት ሆናችሁ የምትሰሩ እህቶቼ፣ በተለይ ደግሞ ከራሳችሁ ዜጋ ከሌሎቹ ዜጋ አይደለም፣ በዚህ ጊዜ ላይ እየተፈራ ያለው ከራሳችሁ ዜጋ ጋር ተጠንቀቁ ማለት ነው። የራሳችን ዜጎች በቅናትና በቀን ለናንተ ኩፉ ከማሰብ በበዛ እስከ መግደል እስከ መገዳደልና እስከ በቃ አንቃ ልገላት። አስቡት እንግዲህ መዳም ቤት ሆናችሁ እባካችሁ፣ እንደዚህ አይነት ነገር የምትሰሩ ምግብ የምትሰሩ ምግብ ለሌሎች ሰራተኞች የምትከለክሉ፣ እንዲሁም ደግሞ መዳም ቤት እንደ መዳም መዳም የሚያጫውታችሁ ሰዎች የምናክቷችሁ ነው ነው። እኔ በጣም ግራ የሚገባኝ ነገርም እንደሆነ ታውቃላችሁ። እንደ እንደእናንተው ሰራተኛ ሆነው መዳም ቤት እየሰሩ እናንተ ላይ ደግሞ የበላይነት የሚሰማቸው እና መዳም መዳም የሚያጫውታቸው መዳም እንኳን የማታደርገውን ነገር እነሱ ሰራተኛ ሆነው እናንተ ላይ የሚፈጽሙት ግፍ ነው። እኔ ግራ የሚያጋባኝ ማለት ነው። እኔ ወላሂ ላዚም ከራሴም ዜጋ ጋር አብሬ ሰርቼ እቻዋለሁ። አሁን ደግሞ የምሰራበት ቤት ሁለት ፊሊፒኖች አሉ ሶስት ሆነን ነው የምንሰራው። ወላሂ ላዚም አራት አመት ይሁን አምስተኛ አመት ገባ ነው እስካሁን እኔ የራሴ ዜጋ ላይ የደረሰብኝ ነገር እነሱ ላይ አልደረሰብኝም። እንዴት ተዋደን እንደምንኖር እንዴት ተከባብረን እንደምንኖር እነሱ ምግብ እኔ ምግብ ባልሰራ አውቀን እነሱ የሰሩትን ምግብ እንዴት አድርገው የሚያስቀሩልኝ። ወላሂ ላዚም እኔ ማብላት ሳልፈልግ ራሱ በግ ነይ ተነሽ እንብላ ብለው የሚቀሰቅሱኝ። ወላ ላዚም እኔ እኔ ብዙ ጊዜ ምግብ አያስፈልገኝም። ንስካፌ ነበረ የምጠጣው ከአመመኝ በኋላ ንስካፌ አቁሜያለሁ። እንደተነሳው ምግብ መብላት አልወድም። እንደተነሳው መጥበኩ ነጸታ አለው ማታውን እንደ ይብድ ሲዘሉበት ያደሩትን መጥበቅ አዝቼ ጨርሼ በምሳ ላይ ይገባለሁ ማለት ምሳውን ጨርሼ ወደ ሀላ ምናምን አሱር ላይ ያስፈልጋል እና እነሱ ግን ጠዋት እንደተነሱ ቁርሳቸውን በልተው ምሳቸውን በስነ ስርዓት በልተው እራታቸውን በስነ ስርዓት በልተው መክሰስ ይበላሉ። እንደዛ ሲበሉ ሽታ ተነሽ እንብላ፣ ነይቢ ነይቢ ይለ እያሉ ይገፋፉኛል ማለት ነው ምግቡን እንዲበላ እና የራሳችን ዜጎችስ ምን ያደርጋሉ? እናንተ ልትበሉ ስትፈልጉ አትቢ መዳም እንዲታረጋለች በቃ የሆነ እንትናችሁን ይዘጉታል። ሸያችሁን የሚያስፈልጋችሁን ምግብ እንኳን ፈልጋችሁ ቢሆን ራሱ እነሱ ሲናገሯችሁና፣ እነሱ ሲያያችሁ፣ እነሱ ፊታቸው ላይ ካለው ነገር አንጻር ምግብ ራሱ ይዘጋቸዋል። ምግብ እንዳትበሉና ሰውየው እኮ ነው የመጣው እንደ መዳም ትፈልገዋለች። አሁን መዳምን ሄዳችሁ እንዳትጠይቁ። የራሳችሁ ዜጋ ናት፣ እሷ ናት ምግብ የምትሰራው። በጣም ግራ ሚገባች እኔ አረብኛ ስለማቅ መናገር እችላለሁ ግን የራሳችሁ ዜጋ ሆኖ ወላይ ላዚ፣ እንደውም እነሱ ቢያውቁና እነሱ ጭንቅላታቸው ባይመረዝነ ጥሩ ሰው ቢሆኑ ኖሮ መዳም እንኳን ቤትከለክል ደብቆ ምግብ መስጠት ይችሉ ነበር። ግን ወላ ኮለሮክስ እጃችሁን ሸረካክቶት እንኳን ቫዝሊን ተቀቡ ብሎ አያውቁም። አይ አይመክሯችሁም ማለት ነው። የራሳችሁ ዜጎች ግን፣ ሌሎቹ ምን ይላሉ? አሁን ለምሳሌ አንዳንድ ጊዜ ክስት ብየሆን ትንስል ለሽታ ለሽ ለሽ ኪዳ ምናምን ይላሉ ይሉኛል ማለት ነው። ቫዝኒ ራሱ የራሱ ሲያልቅብኝ ወላሂ ቀንሶ ይሰጡኛል። አስቡት እንግዲህ ማለት ነው። ለራሳቸው መነኬር ምናምን ይቀባሉ። እኔ ራሱ እንዲቀባ ይፈልጋሉ። እኔ ግን አልቀባም። ህና ነው የሚቀባውና እና የራሱ ከራሳችን ዜጋ ይልቅ የውጭ ዜጋ ይሻላል። አሁን ደግሞ የውጭ ዜጎቹም አንዳንዶቹ ኩፉ ናቸው እቃለው ግን ሁሉም አይደለም። እንደኛ ዜጎች አይደለም የራሳችን ዜጎች በጣም ከፍተዋል። በጣም በቃ ከሚትሉት በላይ በፊት የራሳችን ዜጋ ስታገኙ ቤተሰብ ያገኛቸው ያከን ነበረ ደስታ የሚሰማን ወላሂ። ከዛሬ ከሰባት ዓመት እንደዛ ከስምንት ዓመት በፊት የራሳችሁ ዜጋ እኔ የራሴን ዜጋ ሳገኝ ማለት ነው፣ ስራ ቤት ሆኜ የራሴን ዜጋ ሳገኝ ወላሂ የሚሰማኝ ደስታ ማለት ነው፣ እህቴን ያገኙ ያክል ወንድሜ በቃ እንዲው ቤተሰብ ያገኙ ያክል ነበረ የሚሰማኝ። ስንለያይ ራሱ እየተለቃቀስን ነበረ። ምን ለያየው ማለት ነው፣ እንዲው በጀማዓ ተገናኝ ተራሱ ማለት ነው የሀገራችን ዜጋ ሰርተ የሀገራችን ምግብ አብረን አንድ ላይ የሀገራችን ዜጋ ከተሰበሰበ አብረን አንዷ መዳም ቤት ካለን ወላይ ብር እንኳን አዋተን ምግብ ሰርተን በቃ ያማረን ነገር ሰርተን ነበረ የምንበላው። አሁን ግን በቃ እናንተ እንድትሰሩ እንድትበሉ አይፈልጉም መዳሞቹ። እንኳን ሳይከለክሏችሁ እነሱ ነው የሚከለክሏችሁ ማለት ነውና እንደነገርኳችሁ ልጅቷ ላይ የደረሰውን ነገር ልንገራችሁ። አብረው ይሰራሉ። መዳሚቷ ደግሞ ይችን የበለጠ ተወዳታለች፣ የበለጠ ተጠራታለች። ትዘማታለች ያኔ ታከብራታለች ማለት ያቺ በቅናት የተነሳሳ ቀንታ ከመዳሟ ጋር ልታጣላት ብትሞክር ብትሞክር አልተሳካላት። ገባችሁ? አልሳካ ስላት ምን አደረገች? በቃ ሁሌ በትንሽ በትልቁ እየተጣሉ እየተጣሉ እየተጣሉ ቦታና ጊዜ ጠብቃ መዳሟ በሌለችበት መዳሟ ሰው በሌለበት በቃ ሰዎቹ ትንሽ ትንሽ ትባሉበት ሰው በሌለበት ቦታ ጠብቃ አንገቷን አንቃ ነው የያዘቻት፣ ማለት ነው። አስቡት እንግዲህ፣ አንገቷን አንቃ ስትይዛት ምን አይነት ስሜት እንደሚሰማት አስቡት፣ ማለት ነው። እና ናማሀባይቢ፣ ራሳችሁን ጠብቁ። እንደነገርኳችሁ መዳሚቷ በተኘችበት፣ ሰው በሌለበት፣ ልጅቷ እንኳን ራሷን እንዳትከላከል ቶሎ ብላ እሷ ሳታ ከኋላ መታነ አንገቷን አንቃ ያዘቻት። እየተፍጨረጨረች እንደምንም እያለች ድምፅ ስታወጣ መዳሚቷ ናት ያተረፈቻት ማለት ነው። የራሳችሁ ዜጋ ለክፉ ሲያስባችሁ ሌላ ባዳ ደግሞ መጥቶ ሲያተርፋችሁ አስቡት ማለት ነው። እና ለነብሷ ስለምትፈራና ይቺ እንደዚህ ያደረገችኝ የነገ ቀን ደግሞ በተኘውበት ልትገለኝ ትችላለች ብላ ከስራዋን ለቃ የጥሩ ስራዋን ወላ የነበረችበትን ስራ ትታ ከዛ ቤት ወጥታ ራሷን ታተርፋለች ማለት ነው። እና እህቶቼ እባካችሁ እንደዚህ አይነት ችግር የሚያጋጥማችሁ ከሆነ በተለይ ደግሞ ቋንቋ አውቃችሁ ቋንቋ እንኳን ባታውቁ አስተርግማችሁ ነው መናገር ያለባችሁ። እንደዚህ አይነት ችግር ካለ ምግብ የሚከለክሏችሁ ከሆነ አትፍሩ ማለት ነው። ወላሂ መዳሞቻችሁን ነው እንጂ መዳሞቻችሁን ራሱ አክብሯቸው እንጂ አትፍሩ። እንደምትፈሩ ካወቁ እነሱ ራሱ ይጨቁኗቸዋል፣ እንኳን የኛ ዜጋ ቀርቶ። ደፋር ነው መሆን ያለባችሁ። ደፋር ነው ስላችሁ ስራችሁን አትርሱ አትስሩ ወይም ደግሞ ከመዳሞቻችሁ ጋር ተጣሉ ሳይሆን ራሳችሁን አስከብሩ። እንደዚህ አይነት ነገር አታድርግ ብላ እንትን ስትላችሁ ቋንቋ እንኳን ባታውቁ ቋንቋውን አስተርጉማችሁ ለመዳሞቻችሁ መናገር አለባችሁ። ያለውን ችግር ግልጽ ማድረግ አለባችሁ። እናንተ እየፈራችሁ ዝም እያላችሁ እሷ ቁጭ ብላ እናንተን የምታሰራችሁ ከሆነ፣ እንዲሁም ደግሞ ምግብ የምትከለክላችሁ ከሆነ ሳትበሉ እንዴት ነው የምትሰሩት? እናንተን እያሰቃየቻችሁ እንዴት ነው እናንተ በዛ ቤት ላይ የምትዛለቁት ማለት ነው። እባካቸው ቤቶች የራሳቸውን ጠብቁ። ሁሌ የምትጨቃጨቁ እና እንዲሁም ደግሞ ስራ ሳይለዩላችሁ ቀርተው ሁሉን ስራ እናንተ ላይ የምታደርግባችሁ ከሆነ ሰራተኛዋ ለመዳሞቻችሁ ተናግራችሁ ስራችሁ የራሳችሁ ስራ እንዲሰጣችሁ እና ስራችሁን ሰርታችሁ ከእሷ ጋር መገናኘት እንደሌለባችሁ ከላት እሷ መጥበቅ ውስጥ ቁጭ ትበል፣ እንደፈለገች ትሆን። ግን እናንተ ስራችሁን ሰርታችሁ በቃ መዳሞቻችሁ እንዳይቆጡባችሁ ስራችሁን በሰዓታችሁ ሰርታችሁ በጊዜያችሁ ተኝታችሁ በጊዜ መነሳት ነው ያለባችሁ። እንዲሁም ደግሞ ምግብ የምትከለክላችሁ ከሆነ ምግብ ትከለክለኛለች፣ እና ምግብ ፈልጋለሁ ብላችሁ በራሳችሁ ጊዜ ሰርታችሁ ብሉ ማለት ነው። የሰው እጃት ወላሂ ነው የምላችሁ። እና የፈለገ ያክል ቢሆን እናንተን በጠለቡም ካመጡ ውጭም ላይ ስሩ ምግብ አይከለከልም። መዳም ቤት ማለት ምግብ ከሌለበት ምግብ አምጪ ብላችሁ መናገር ነው ያለባት። እነሱ ማያመጡ ከሆነ የአንድ ብር እንትን የአንድ ብር ሳሙሌ ና አንድ ጊዜ ከገዛችሁ ለሁለት ለሶስት ቀን ለአራት ቀን ይበቃቸዋል። ሳሙሌ ና እንዲሁም ደግሞ የሚቀባቡ ነገሮች ነው ቴላ ሊሆን ይችላል ፒነት ፒተር ሊሆን ይችላል ጁቡል ሊሆን ይችላል ገዝታችሁ ተጠቀሙ ማለት ነው እየተራባችሁ አትስሩ እየበላችሁ ስሩ ነው የምላችሁና አላህ ከእንደዚህ አይነት ነገርና ከእንደዚህ አይነት ጨካኞች ከእንደዚህ አይነት በዳዮች አላህ ይጠብቃል እኛም ሰውን ከመበደል እነሱም ደግሞ እኛን ከመበደል አላህ በጥላው ስር ያድርገን ወላሂ በጣም ከባድ ነው እንደገና ስራ ቤት ሆናችሁ ያለውን ጭንቀትና ሀሳብ እሱ አልበቃ ብሎ እንደገና የነዚህ አይነት እርኩስ ሰዎች ሲጨመርበት በጣም ነው የሚከብደው። እና አላህ ነጃ ያውጣችሁ፣ በጥላው ስር ያድርጋችሁ። ለክፉ የሚፈልግ አያገኛችሁ፣ ለከይር የሚፈልግ ደግሞ አይጣችሁ። ያሰባችሁ ትነሳክታችሁ፣ በሰላም ለሀገራችሁ በቅታችሁ፣ ከቤተሰቦቻችሁ ደስተኛ ሆናችሁ የራሳችሁን ህይወት አላ ይስጣችሁ። ላለው ሐባይቢ የታመማችሁ አላ አፊያችሁን ይስጣችሁ። ስር ሌላችሁ አላ ርዝቃችሁን ሰፊ ያደርግላችሁ። አላ ይርዘቃችሁ በረካውን ይስጠን ያሰብነው ሳክተን ደግሞ በሰላም ለሀገራችን ያብቃን እላለሁ። አባይ እወዳችኋለሁ። ከኔ በላይ ደግሞ አላህ ይውደዳችሁ። ሰላማችሁ ይብዛልኝ። ወሰላሙ አሌይኩም ወረመቱላሂ ወበረካቱ ግን አንድ ነገር ረሳሁት። ትናንትና በሰራሁት ቪዲዮ ላይ አሞኛል ብያችሁ ብዙዎቻችሁ ለጠየቃችሁ ከልብ ነው የማመሰግነው፣ ሙስሊም ክርስቲያን ሳትሉ ማለት ነው። በጣም ነው የምወዳችሁ። አላህ ደግሞ ከኔ በላይ ወደዳችሁ። አሁን ጤናዬ አልሀምዱሊላሂ ሰላም ነኝ። እንደነገርኳችሁ ኑስ ካፌ አትጠጡ፣ ሀባይቢ والله ኑስ ካፌ ቤተኛውም አይነት ይሁን እንዳትጠጡ፣ ራሳችሁን ጠብቁ ማለት ነው። ኑስ ካፌ እንዲሁም ደግሞ ጫው የበዛበት በዛበት ምግብ፣ ንቡሃራት የበዛበት ምግብ ቅመማ ቅመም ማለት ነው። እንዲሁም ደግሞ ስኳር የበዛበት ምግብ አቆሙ ወላሂ ለህይወታችሁ አደጋ ነው ይህ ውስጤ ላይ ጠጠር እንዲፈጠርብኝ ያደረገው ኑስካፌ እና ጨው እንዲሁም ደግሞ የተለያዩ አይነት የስኳር ጣፋጮች በጣም ለሰውነታችሁ ራሱ አደጋ ናቸው ማለት ነው ለበሽታ ያጋልጡናል ና አባይቢ አላህ ይጠብቃችሁ ወዳችኋለሁ ከኔ በላይ ላ ይወደዳችሁ ስለተከታተላችሁ ያመሰግናለሁ እንዲሁም ደግሞ ላይክ ሼር ማድረጋችሁን አትርሱ ለቻናል የመዲስ አሁናችሁ ሰብስክራይብ አድርጉኝ አመሰግናለሁ